ዋን በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራውም ሁሉ ይከናወንለታል። ክፎች እንዲህ አይደሉም፣ ነገር ግን ነፋስ ጠርጎ እንደሚወስደው ትቢያ ናቸው። ስለዚህ ክፎች በፍርድ ኃጢአተኞችን በጻድቃን ማህበር አይቆሙም። እግዚአብሔር የጻድቃንን መንገድ ያውቃል እና የክፎች መንገድ ግን ትጠፋለች። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን። ሺ፣ አሁን ጊዜው የትምህርት ነው። በቀጥታ ወደ መምህር ነው የምወስዳችሁ። ሁላችንም የሚሰጠንን የእግዚአብሔርን ቃል አብረን እንከታተል።